ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝ ትርፍርፍ ይበልልኝ። ይሄን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለእህታችን ለስደተኛዋ እንድረስላት። አንድ ሰው ከሞተ በኋላ አይደለም ነፍስ ይማር እያሉ መስራት፣ በህይወትም እስካለች ድረስ እንድረስላት። እዚጋ እንደምታዩት ደላላው ተይዟል ማለት ነው። ይሄ ደላላው ነው ጥቁሩ የሚታየው ከሚስቀው ቀዩ ልጅ አጠገብ ያለው ልጅ ደላላው ነው ማለት ነው ነውና በጣም ያሳዝናል። እንግዲህ ምንድን ነው እኔ ምንም እጄ ከዛ ውስጥ የለም እያለ ነው። እች ልጅ ድራማ እየተሰራባት ነው ያለ በጣም ታሳዝናለች፣ የእውነት ለመናገር እና ንጉሴ የሚባለው ደላላው ይሄ ነው እና አምጥተዋታል። ይኸው ይሄ ይስቃል ጭራሽ ደግሞ ሲያስጠላ ድፍረቱ እና ይሄ ውርጋጥ ነው እንግዲህ፣ እች ልጅ እንደዚህ ያደረጋት ማለት ነው እንድትሸጥ ያደረጋት መጀመሪያ የሄደችው ዱባይ ነው። ከዱባይ ነው ወደ ቤሩት የተሸጠችው ማለት ነው። ድራማውን ተመልከቱ እና የዚች ልጅ ጉዳይ በጣም ያሳዝናል። እንዳያችኋት አንድ ሴት ወልዳ እንዴት ነው እንደዚህ ሻሽ የለ ሆዷ የለበሰችው ልብስ አንድ ቲሸርት ለብሳ ሆዷን ገልጣ ስታሳይ፣ ኤምባሲዋ ኦሮምኛ የተናገረች እንትን የምትላት ልጅ ማለት ነው፣ የምታስተረጉመው ልጅ አይታችሁ ከሆነ የእውነት በጣም ያሳዝናል። ስለዚች ልጅ ጉዳይ እንዴት ነው አንድ ሴት ወልዳ አይተናል እኮ። ባን ወልድም እናቶቻችን፣ እህቶቻችን፣ ጎረቤት ሰው ሲወልድ ሁላችንም አይተናል። ኢትዮጵያን አደለም ማህበራዊ ኑሮ ስላለን ቤታችን እንኳን ሰው ባይወልድ ጎረቤት እንኳን ሰው ሲወልድ ምን ያክል ክብር እንዳለው አራስ ታውቃላችሁ። እች ልጅ ግን ወልዳ አደለም ሙቅ አደለም አጥሜት ገንፎ ምግብ ይቅርና እንዳያቿት በጣም እየተሰቃየችን ያለችው በሚያሳዝን ሁኔታ ማለት ነው። ድራማው የተሰራባት ነው። ከዛም አልፎ ተርፎ ደግሞ ራቁቷን አቁማ ነው የምትጠይቃት። ወልዳ በአንድ ቀን ስትጠይቃት አይታችሁ ከሆነ ኢንተርቪውን አስቁማ ትጠይቃታለች። የግፏ ግፍ ሆዷን ገልጠሽ አሳየኝ እያለች እያሳየቻት ሆዷ አልታሰረ እርጉዝ እንደመሰለ ነው አሁንም ያለ። በጣም ያሳዝናል። የእውነት ወይኔ ስደት እና የዝች ልጅ ጉዳይ በጣም ቅስም የሚሰብር ነው። እዛም ዜም እየተባለ እየተሳቀ ነው። አሁን ይሄ እንግዲህ በጣም ነው የሚያስጠላ፣ በጣም ነው የሚያናድደው ነገሩ። እነሱ ይስቃሉ፣ ምንም አልመሰላቸውም። እያያችሁ ነው ልጅቷ እንዲ የተሰቃየች ማለት ነው። ይሄ እኔ ነኝ ያመጣወት ምናምን እያለ ነው። ሙባረክም ወጥቶ እየተናገረ ነው። ኦሮምኛ ስለሆነ እናንተ ስለማትሰሙ ልጆች ስላላችሁ ብዬ ነው እኔ ራሴ ማወራላችሁ ማለት ነው በጣም ያሳዝናል። በመያዙ አሪፍ ነው። እንኳን ተያዘ ልጁ። እኔ ከእጄ ምንም ነገር የለም ንጹህ ነው እጄ እያለ ነው። ውሸት ነው። እናቷንም አላስፈራረውም እያለ ነው። እናት እያለቀሱ ግን ሁሉንም ዘርግፈው ተናግረዋል። ልጅቷ ደግሞ ሶስት አይነት ነገር እየተናገረች ነው ያለችው። መጀመሪያ ለሙባረክ ምንድን ነው ያለችው ላይቭ ላይ ሰውየው ጋር አብሬ ተኝቻለው። ከመጣችም ገና ሰባት ወሯ ነው ተብሏል እናትም ደግሞ ተመርምራ ነው የወጣችሁ። እስክትሳፈር ድረስ ከኔ ጋር ነው ሁለት ቀን አዲስ አበባ ያደረችው ብለዋሉ። ልጅ ተመርምራ ሁሉም ሁላችንም እናውቃለን፣ ወደ ስደት ሲወጣ ሜዲካል ሙሉ ምርመራ ተመርምሮ ነው የሚወጣ። አይደለም እርግዝና፣ ሰው ጋርም አላደረችም። እናት እኔን እየሸኘዋት ወንድ ቀርቶ ሰው ቀና ብላ ምታይ ልጅ አይደለችም። ከቤት ወጣ ማታቀም። ከአረብም ትውለድ ሀበሻም ትውለድ ልጄ ግን በሰላም ትምጣልኝ ብላ ነው እያለቀሰች የነበረችው። እናት እኮ ናት። ገበና ሸፋኝ አያችሁ አይደል? ምንም ይሁን ልጄን በሰላም ብቻ አስገቡልኝ ኢትዮጵያን ስትል ነው ስትማጸነ የነበረችው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እና የግፍ ግፍ እየተሰራባት ነው ያለ በዚች ልጅ ላይ ኤምባሲም ምንም መጥቶ አልጠየቀም። ውሸት ነው። ሌላ ሰው ነው ያስጠየቀችው ተብሏል። ኤምባሲ አይደለም መጥቶ የጠየቀው ሰው ውሸት ነው፣ ተብሏል ኤምባሲዎች አይደሉም ኤምባሲ ነው ምናምን ብላ ቃለመጠየቅ ስታደርግ የነበረችው ኤምባሲዎች ሳይሆኑ ዘም ብሎ ኦሮምኛ የሚችል ሰው አስመጥታ ነው ጥያቄ እንደዛ አስቁመው ሲጠይቋት የነበረው ማለት ነው። እና ለማንኛውም በጣም ያሳዝናል። ፍትሕ ለዚች ልጅ ግን ሁላችንም እንጠይቅላት። ልጅቷ እየፈራችን ያለችው ይሄ እንግዲህ ውርጋጥ ነው ይሄ ልጅ ነው ማለት ነው፣ እንደ ደህና ሰው ማለት ነው። እውነት በጣም ያሳዝናል። አዲስ አበባ ውስጥ ቁጭ ብሎ ይሄም ደላላ ሁኖ ነው እንግዲህ ብር እየበላ ሴቶችን እንደዚህ እየላከ እንደዚህ የሚጫወትባቸው በጣም ነው የሚያሳዝነው። የእውነት በጣም ያሳዝናል። በጣም ቅስም ይሰብራል ማለት ነው። በጣም የሚያሳዝን ነገር ነው ከሚባለው በላይ ማለት ነው። እና አንድ ሴት ወልዳ ስንት እንክብካቤ ቢኖራት እንደሚኖራት እናውቃለን ሁላችንም ማለት ነው። አይደለም እቺ ግን ሻሼን ለጸጉሯ ላይ ቪዲዮ ላይ በቀረበችበት ሰዓት ላይ አይታችኋል። ሆዷን እንደዛ ገልጣ ነው ልጇን እያጠባች ያለችው። ደህና ልብስ አለበሰችም፣ ሊርባትም ይችላል። ስለዚህ ሰውዬው ጋር ተኝቻለሁ አለች። ልጅ እንድትወልጅልኝ ፈልጋለሁ አለች። ከዚህ በላይ ምንድን ሰውዬው ደግሞ በብሬ ነው የገዛዋት አለ። ገዝቻት ነው እንደፈለግኩ ማድረግ ችላለሁ አለ። ሰውዬው ይሄን መልስ እየሰጠ ልጅቷ ይሄንን መልስ እየሰጠች ለምንድን ነው ሌላ ድራማ የሚፈለገው? ለዚች ልጅ ፍትህ ለምንድን ነው የማይፈለገው? የእውነት በጣም ያሳዝናል። ወገን በወገኑ ላይ እንደዚህ ሲያደርግ ማለት ነው። እና እርስ በርስ እንደዚህ ስንሻሻጥ በጣም ያማል። የሀገራችን አንሶ በስደት ላይም አንድ ወገን ወገንን እየሸጠ ከባድ ነው ከሚባለው በላይ ማለት ነው። እና እናት እንዲህ ስታለቅ ስታነባ ማየት በጣም ነው የሚያመው። የእውነት በጣም ያማል። እንደ ሰው አይሚሮ ካላችሁ በጣም ነው የሚያመው። የእናት እንባ፣ የእናት ለቅሶ። ይሄ ሁሉ ገንዘብ አውጥታ እንደገና 50 ሺህ አምጪ፣ 60 ሺህ አምጪ እያለ ማለት ነው ደላላው። አልፎ አርፎ ተርፎ ማለት ነው ከዚህ በላይ ምንድን ነው የሚመጣ እንዴ? በጣም እኮ ነው የሚያሳዝነውና ድራማ የተሰራባት ነው ልጅ። ሆኔ ከእጄ ምንም የለኝም ከደሙ ንጹህ ነኝ እያለ ነው ደላላ ተብዬው። ሳምሪም ከደሞ ንጹህ ነኝ እያለች ነው። እችን ልጅ ማን የሸጣት? ከኢትዮጵያን አርግዛ የመጣች የሚባለው ከኢትዮጵያ እናት አስመርምራ ምንብላ አብራ ድራ ነው። እስከ አዲስ አበባ ድረስ የሸኘቻት እስከ ትሳፈር ድረስ አዲስ አበባ ሁለት ቀን አደርኩ ከልጄ ጋር ብላለች እናት። ካለ አባት ነው ያሳደግኩት ብላለች። አባት ሙቷል፣ ወንድም ሙቷል። ሁለት ሴት ናቸው ያሳደገች አንድ እህቷ ዱባይ ናት፣ አንድቺ ናት። ብቻ እግዚአብሔር ይፍረድባችሁ። እውነት የእናቶች እንባ ይፍረድ። ኢትዮጵያን እንደዚህ ግፍ የሚሰሩ ሰዎች በጣም ያማል። ቀላል እየተሰራባት ነው፣ ቀላል ድራማ ነው እየተሰራ ያለው። ደላላው ከእጁ ንጹህ ነኝ፣ ከደሙ ንጹህ ነኝ፣ ሳምሪ ከደሙ ንጹህ ነኝ። ታዲያ ማን ነው? ሁለቱም ደላላ ንጹህ ናቸው። አረቡ ገዝቼ ነው አለ። አረቡ ከማን ይገዛ? ያም ሆነ ይህም ሆነ ኢትዮጵያን ሁላችሁ ማለት ነው ጀግኖች ናችሁ። እውነትችን ልጅ እንዳትሳፈርም የተደረገ ተሳፍራ ቢሆን የዛን ቀን ዝም ተብሎ ቅመሞች እንደዛ ሮጣችሁ ባትሄዱ የዛን ቀን ተሳፍራ ቢሆን ምን እንደሚፈጠር ታውቃላችሁ። አይደለም ልጅቷ አየር ውስጥ ልትወልድ ትችላለች። ከዛ እንደተመለሰች ኮን ሆስፒታል ሄዳ የወለደችው እንግዲህ የምጥ መርፌ የተሰጥቷት ነው እንድትወልድ የተደረገው ተብሏል። ልጁም ራሱ የዘጠኝ ወር ልጅ መሆኑ አይታወቅም። ምክንያቱም የሰባት ወር ልጅ ነው ሚሆነው የኢትዮጵያ ምርመራስ ውሸት ነው እንዴ ተመርምራ ከሆነ ውሸት ነው ምርመራው እርግዝናን እንኳን አያቅም ብቻ በጣም ነው የሚያሳዝነው ስለ ሁሉም ነገር ልጁ ግን ከሰውየው ጋር ሳይመረመርም መደረግ የለበትም ልጅቷ ፈርታ ነው አሁንም ያለችው ልጅቷ በሳምሬ እጅ ነው ስለዚህ ወይ አንቺን ገላለ ወይ ልጆች ልጅሽን ስለሚሏት ስለምትፈራ ምንም ነገር መናገር አትችልም ሊርባትም ይችላል። እች ልጅ አሁን እራብም እየገደላት ነው። ሚዲያ ላይ መንጫጫት ብቻ ሳይሆን እች ልጅ እየተራበችም ነው። ግን ደርሳችሁ ከምትንጫጩ ልጅቷን ብትወስዷት ከሳምሪ እጅ ብትወጣ እች ልጅ ቢያንስ እንኳን ጠግባት ብላ፣ እንደዚህ ብርድ እያንቀጠቅጣት ልብስ እንኳን ትልበስ እንደ ሰው። ሻሽ የለ፣ ልብስ የለ፣ ላዋ ላይ ንፋስ እየገባባት እች ልጅ ሰው ትሆናለች እንዴ? ኧረ በጣም ግፍ፣ ግፍ እየተሰራ ነው። ሳምሪም ብትሆኝም እናት አደልሽ? ወልደሻል አደል? እንደ አራስ ሻሽ እንኳን ብታስር የባናቷ ብርድ እንዳይገባ ደህና ልብስ እንኳን ብታለብሻት ምን አለበት? ከፈጣሪ ታገኛለሽ እኮ እጅሽ እንኳን ባይኖር የዝች ልጅ ህይወት ላይ ከፈጣሪ ታገኛለሽ። ሴት ነሽ፣ ሴት ልጅም ወልደሻል። ይሄን ግፍ ማድረግ የለብሽም። በጣም በጣም ያማል። የምር አሳዝናኛለች። እኔ ከሚባለው በላይ ሁሉ ነገር ድራማ ነው። ዝም ብዬ ሳየው ኦሮምኛ የምችሉ ልጆች በደንብ ስሙት። እየገባችሁ ላይቭ ላይ ማለት ነው። እኔ በጣም እየሰማዋቸው ነው እና በጣም አሞኛል፣ ያሳዝናል።